ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራን፣ ኢትዮጵያ ዛሬ ታላቅ ሰው አጣለች።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 ደግ አባት ቅን መምህር ነበሩ። ቀዳማዊ ሙፍቲ ሀጅ ኡመር በልግስናቸው በተለይ በእውቀት ልግስናቸው፣ በበጎ ስራቸው፣ በመልካም አበርክቷቸው ምንጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው ይህ! በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመልሳለህ ይላል አስተምሮቱ፣ ትምህርቱ። ይህም ቢሆን አባታችን ለእኛ ግን ጎድሎብናል። የማይቀር ቢሆንም ጉድለቱ ግልጽ ነው ጥበበውን ጸጋውን አስተውሎቶን አጣ ነው እውንም ምን አይነት ትዕግስት ተላብሰው ኖረዋል እውንም አርቆ ሀሳቢነቶ ምን ያክል ጥልቅ ነበር መልካምነትና ጸጋውን አጥተናል አባታችን የእርስዎ ሀሳብ መልካምነት፣ በጎነት፣ አርቆ አስተዋይነት፣ ቻይነት፣ አስታራቂነት፣ ሰው መሆን የሚጠናው እኛ መልካም አራያነት ሆን ቋሚዎች ስንከተልና ስንከተል ብቻ ነው። እርስዎ የሁሉም ኢትዮጵያዊ ነዎት። የኔ የምንለው በሀሳቦ በአእምሮ በጭንቀቶ በደስታው የኔ የምንለውን ነገር ከሶ እናገኛለን። እውን ይህ ምንኛ መታደል ነው! ምንኛ በረከት ነው! ይህ የኢትዮጵያ ቀለም የኢትዮጵያ ፍቅር ለኢትዮጵያ ያልሰጡት ምን ነገር አለ? እስከ እልፈተ ሕይወትዎ ድረስ። በመጨረሻም በኢትዮጵያ መንግሥትና በራሴ ስም ለመላው ቤተሰብ ኢትዮጵያውያን ሙስሊሞች፣ ለሁሉም ኢትዮጵያውያኖች መጽናናትን እመኛለሁ አባታችን።

ዓለም የሉ ከማለክና ቀብለሁ ምን አልቁሩን አነሁ ሚለይ ክቡር አምባሳደር ታዬ አፅቀሥላሴ የኢፌዴሪ ፕሬዚዳንት ክቡር ሀጅ ኢብራሂም ጥፋ፣ የኢትዮጵያ እስልምና ምክር ቤት ጠቅላይ ምክር ቤት ክቡራን፣ የተከበራችሁ የሃይማኖት አባቶች ክቡራን፣ የመንግስት ተቋማት ኃላፊዎች እንደየማዕረጋችሁ ክቡራን፣ በዚህ በአባታችን ሽኝት መርሃ ግብር ላይ የተገኛችሁ አባቶቻችን፣ አባቶቼ፣ ወንድሞቼና እህቶቼ አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በማረፋቸው የኢፈሬ መንግስት ጥልቅ ሀዘን ተሰምቶታል። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በአመራር ዘመናቸው የሙስሊም ማህበረሰብን አንድነት እንዲጠናከር በተለይም ተቋሙ በሕግ እውቅና አግኝቶ እንዲቋቋም ባደረጉት በጎ አስተዋጽኦ ይታወሳሉ። ተቀዳሚ ሙፍቲ ሀጅ ዑመር በሕይወት ዘመናቸው በሕዝቦች መካከል መቀራረብ እንዲኖር የለፉ ሀገራቸውን የሚወዱና ለሀገራችን ኢትዮጵያ ሰላምና ህብረ ብሔራዊ አንድነት መጎልበት በቅንነት የለፉ አባት ነበሩ። ይህ በጎ ተግባራቸው ሁሌም የሚዘከር ነው። መንግስት ለቤተሰባቸው፣ ለሃይማኖቱ ተከታዮችና ለመላው የሀገራችን ህዝቦች መጽናናትን ይመኛል። አመሰግናለሁ። ክቡር የፍሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ፣ ክቡር መሐመድ ኢድሪስ የፍሪ ሰላም ሚኒስተር ሚኒስትር ክቡራን የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች፣ ክቡራን ሚኒስትሮች፣ ሚኒስትር ዴታዎች በዚህ ሀገራዊ እንደተባለው አንድነትን በሚያንጸባርቅ መልኩ ሽኝት እየተደረገላቸው ላሉ ተቀዳሚ ሀጂ ዶክተር ኡመር ኢድሪስ ሀዘናችንን በሁሉም የሃይማኖት ተቋማት ጉባኤ ስም እጅግ ለማስተላለፍ እንወዳለን። ከሁሉ በማስቀደም የሁሉም አባትና መካሪ በሆኑት የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚደንት እና የኢትዮጵያ ሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች በመሆን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 የዛሬ አስራ አምስት ዓመት ጉባኤው ሲመሰረት በመስራች ኮሚቴነት እየነበሩና ለሰላም፣ ለአንድነት፣ ለህብረት ሁሌም ከፊት የሚመሩ የሚቀድሙ ሁሌም ሰላምን የሚያስቀድሙ ከሁሉም ነገር በላይ ሀጂ ዶክተር ተቀዳሚ ሙፍቲ ሰውነትን የሚያስቀድሙ ሰውነት ከሁሉ በላይ ነው የሚሉ አብሮነትን ሰላምን የሚሹ ስለ ሰላም ስንላቸው በስተርጅናም ከዚህ እስከ መቀሌ ከዚህ እስከ ሱማሌ ክልል በመመላለስ ምሽት፣ ለሊት፣ ቀን ሳይሉ ለሰላም 24 ሰዓት የተጉ አባት ናቸውና ነፍሳቸውን በደጋጎቹ እቅፍ ያድርግልን። ሀጂ ኡመር ኢድሪስ ተቀዳሚ ሙፍቲ በመላው ኢትዮጵያውያን ዘንድ ተወዳጅና ክብርን የተጎናጸፉ የሀገር አባት የሀገር ዋርካ ስለ መሆናቸው የተለያዩ አካላት ምስክርነታቸውን ሲሰጡ ይደመጣሉ። በበርካታ የማህበራዊ ሚዲያ ላይም የእሳቸው ንግግሮች፣ ምክሮችና ተግሳጾች ሲዘዋወሩ እንመለከታለን። በተለይም ከእስልምና መሰረታዊ አስተምህሮ ተነስተው የሰው ልጅ ሁሉ ሊከበር የሚገባ ፍጡር መሆኑን በተመለከተ ደጋግመው ሰው እንሁኑ፣ ሰውነት ይቅደም፣ ሰውነት ከእምነትም ከዘርም ከሁሉም በላይ ነው የሚለው ንግግራቸው ዘመን ተሻጋሪና በብዙሃኑ አማና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 ቢሰበሰቡም በወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከእኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማሰባሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በተለይም በዚህ መራግብር። ሀገራዊ ሀገር አቀፍ በሆነ መድረክ ሽኝት እንዲደረግላቸው ኮሚቴ አብይ ኮሚቴ በማቋቀር ጀምሮ አጠቃላዩን ሂደት ሲመሩ ለነበሩት ለነበሩትና ኮሚቴውን ላዋቀሩ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨምሮ በሀገራዊ ጉዳይ የፌዴራል መንግስት በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ምስጋናዬን ላቀርብላቸው እንዲፈቀድልኝ ይጠይቃለሁ። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሪዬን ለማቅረብ እወዳለሁ። አመሰግናለሁ።